ምግብ ሱስ ይሆናል ወይ የሚል ጥያቄ የሚኖራቸው ይመስለኛል። ፉድ አዲክሽን ምግብ ሱስ ይሆናል ዶክተር በጣም ሊገርምሽ በሚችል ቋንቋ በተለይ ፉድ አዲክሽን የሚያመጡት ምግቦች ብዙ ጮማ ያላቸው ወይም በእንግሊዘኛው ሀይፋት የምንለው ሁለተኛ፣ ስኳር ስኳር በጣም ሪፋይንድ የሆኑ ለምሳሌ ኬክስ፣ ኩኪስ እንደዚህ አይነት ጣፋጭ ነገሮች ሶስተኛው ጨው ያለው እዛ አሜሪካን ሀገር እንግዲህ ያንን መጽሐፍ የጻፍኩት እዛ ኢንቫይሮንሜንት ላይ ላለው ችግር እሱን አይቼ ለዛ ችግር መፍቻ ነው የጻፍኩት እና እዛ ሀገር ምግብ ብዙ ሀይሊ ፕሮሰስድ ነው በመሽን ነው የሚሰራው ተሰርቶ የበሰለው ይቀመጣል ያንን እንዳይበላሽ ለማድረግ ፕሪዘርቫቲቭ፣ ወይም እንዳይበላሽ የሚከላከለው ነገር የሚጠቀሙበት አንደኛው ጨው ነው። ጨው ስንል እንግዲህ በእኛ ሀገር ቋንጣ ላይ ነስነስ እንደሚደረግ እንደሱ እና ግን የእኛ ሀገር ቋንጣ እንደምታውቂው ትንሽ ነው ምትን ያ እኮ ማእት ነው የሚጨምሩበት፣ እና ለዚህ አዲክትድ ይሆናሉ። ይሄ ደግሞ አሶሲሽኑ እንዴት መሰለሽ ያንን ምግብ ስንበላ ዘቴስት ጣእሙጣዕሙ ሽታው እንደ ፊሊንጉ ከብሬናችን ጋር የተያያዘ ነው። ጭንቅላታችን ውስጥ ዶፓሚን የሚባል እንትን አለ ኒውሮ ትራንስሚተር በአማርኛ ለቆም ያለው አይመስለኝም። እና ምን ይሆናል ያንን ሲበሉ ያ ነገር ኒውሮ ትራንስሚተር ስለሚፈጠር ጥሩ ስሜት ይሰማቸዋል ምግብ በልተን ደስ የሚለን ስሜት